በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ልጆች ሁላችሁም በእያላችሁበት ጽንፈ ምድር እንደምን አላችሁ? እንደምን ከረማችሁ? እንደ እግዚአብሔር መልካም ፈቃድ ተከታታይ የሐዲስ ኪዳንን ትምህርት ነው እየተማርድ ያለ ነው። በማርቆስ ወንጌል ምዕራፍ ሰባትን ነው ዛሬ የምንነጋገረው። ምዕራፍ ሰባት ምን አለው በውስጡ የሚለው እንረዳለን፣ እንነጋገራለን። እንግዲህ ምዕራፉ የሚጀምረው ምዕራፍ ሰባት በእንተ ፈሪሳውያን ወስርዓቱ ብሎ ነው። ፈሪሳውያንና ስርዓታቸው ብሎ ነው የሚጀምረው። የፈሪሳውያንና የፈሪሳውያን ስርዓት ህይወት፣ ስርዓት ምን ስርዓት አላቸው ነው። ከእግዚአብሔር ውጭ ምን ስርዓት አላቸው? የእነሱ ስርዓት ምንድን ነው? ከእግዚአብሔር የተለየ ነው? እግዚአብሔር ጋር አንድ ሆኖ የሚሄድ ነው፣ ወይስ ተቃራኒ ነው? ወይስ አብሮ የሚሄድ ነው? በእግዚአብሔር ህግና ስርዓት የሚጓዙ ናቸው? ከእግዚአብሔር ህግና ስርዓት ውጭ ናቸው? የሚለውን የሚያስረዳን የመጽሐፍ ቅዱስ ክፍል ነው። እንግዲህ መጀመሪያ ፈሪሳውያን ስርዓታቸውን እንተውና ወደ በኋላ እንመጣበታለን። ፈሪሳውያን ነማን ናቸው? ፈሪሳውያንና ሰዱቃውያን የሚባለ በተለይ በዚህ በአዲስ ኪዳን ላይ ጎልተው የሚታዩ ተቃዋሚ የሆኑ ለክርስቶስ ትምህርት እንቅፋት የሆኑ እንቅፋት መሆን ብቻ አይደለም፣ ክርስቶስ የሚሞትበትን መከራ የሚቀበልበትን አጀንዳ ሁል ጊዜ ዶሴ ተሸክመው የሚዞሩ ሰዎች ናቸው። ከነኚህ መካከል ከክርስቶስ ጋር ትምህርታቸውም ልዩነት አለው። ፈሪሳውያን የሚባሉት ምንጩ ፋሬስ የሚባል ሰው ነው። ፋሬስ የሚባለው ሰው ፋሪስ የሚባለው ሰው የሃይማኖት ፍልስፍና ነበረው። ምን የሚል ፍልስፍና ነበረ? ሰው ካለመኖር ወደ መኖር አንጥቶ እንደተፈጠረ ከምድር አፈር እንደተሰራ ይታወቃል። ከዚያም በኋላ ከአባት ዘር ከና ደም ተከፍሎ ሰው እየተጸነሰ እየተወለደ በዘመን ሂደት ሰዎች ብዙ ተባዙ ብሎ ተነገረው መሰረት ይበዛሉ ይበዛሉ ይወለዳሉ። ሰው ከተወለደ በኋላ ያድጋል። በዚህ ምድር ላይ ከኖረ በኋላ አግብቶ ወልዶ ይኖራል። ከኖረ በኋላ ሞት መጨረሻው ነውና ይሞታል። የፈሪሳውያን እምነት ከሞተ በኋላ ማግባት፣ መጋባት፣ መውለድ፣ መዋለድ እንደገና አለ የሚሉ ናቸው። ፈሪሳውያን ልዩነት እኛ ክርስቶስ ያስተማረው እምድረትን ሳኤ እያወስቡ ወይይቱ አሰቡ ነው። በማቴዎስ ወንጌል ምዕራፍ 22 ቁጥር 26 ጀምሮ እንደምንመለከተው ማቴዎስ በሰፊው ዘግቦታል የእነሱን ጉዳይ በደንብ አድርጎ ያ ማለት ሰው ከተነሳ በኋላ ከትንሣኤ በኋላ ማግባት የለም፣ መጋባት የለም፣ መውለድ የለም፣ መጓለድ የለም፣ መራብ የለም፣ መጠማት የለም፣ መልበስ መራቆት የሚባል ነገር የለም። የብርሃን ልብስ ለብሶ ቅዱስ ቅዱስ ቅዱስ እያሉ እግዚአብሔር እያመሰገኑ መኖርና መኖር ብቻ ነው። ስራውም፣ ልብሱም፣ ኑሮውም ሁሉ ቅዱስ ቅዱስ ነው የምንኖር በጸበለስ ምክንያት አዳም ያራቆተንን ልብስ ክርስቶስ ርቃኑን ተሰቅሎ በቀራንዮ አልብሶናል። ያንን ልብስ መልሰን ለብሰነዋል። በክርስቶስ የለበስነውን የብርሃን ልብስ ለብሰን ቅዱስ ቅዱስ እያሉ እግዚአብሔርን ማመስገን ነው። ምግቡም እንደ መላይት ነው። ሁለንተናችን የኑሮ ዘይቤው ከትንሣኤ በኋላ ያለው የኑሮ ዘይቤ የመላይት ኑሮ ነው የሚባለው ማለትም መላይት ምስጋና ብቻ እንደሆነ ምግባቸውም ልብሳቸውም ረፍትም የሚለም ረፍታቸውም ሁሉ ምግብ ምስጋና እንደሆነ ሰውም ከትንሣኤ በኋላ እንደዚያ ነው። ተስፋ የምናደርገውም ይህንን ዓለም ነው ማለት ነው እንጂ እንደዚህ ዓለም ማግባት፣ መጋባት፣ መታመም፣ መሞት፣ መብላት፣ መጠጣት፣ መራብ፣ መጠማት ይሄ እዚሁ የሚቀር ከመቃብር ስር ወድቆ የሚቀር ነው። ለዚህም በኩራችን ክርስቶስ ነውና በኩራችን ነው የምንለውም የህይወት ትንሳኤ። ብሂልም ድኅረ ሞት ዘሀለ ህይወት ሊቁ እንዳለው ትንሳኤ ማለት ከሞት በኋላ ያለ ህይወት ነው ማለት ከዚህ ዓለም ህይወት የተለየ ለየት ያለ የቅድስና ህይወት ብቻ ስለሆነ ነው ማግባት የለም። ፈሪሳዊያን ግን ማግባት አለ ነው የሚሉት የክርስቶስን ትምህርት የሚቃወሙ አግባት መጋባት አለ ከተሳይ በኋላ ይላሉ። ክርስቶስ የለም እኛም ትምህርታችን የለም እና እነኚ ፈሪሳውያን ደግሞ የራሳቸው ደግሞ ሌላው የፈሪሳውያን መገለጫ ከዚህ ትምህርታቸው ቀጥሎ ይሄ መመጻደቅ እኔ ብቻ ጻድቅ፣ ሌላው ጻድቅ አይደለም፣ ሌላው ኃጥ ነው፣ እኔ ጻድቅ ነኝ የሚል ዝም ብለው ራሳቸውን በሜዳ ላይ ያጸደቁ ስለ ሌላው ኃጢአት እያወሩ ራሳቸው እንደ ጻድቅ የሚቆጥሩ ተመጻዳቂዎች መሆናቸው ነው። ከዚያ ደግሞ በሦስተኛ ደረጃ የፈሪሳውያን ችግራቸው ምንድን ነው ከተባለ፣ በዚህ ውቅ መጽሐፍ ቅዱስ፣ በተለይ አሁን በምናየው መጽሐፍ ቅዱስ ላይ በዝርዝር የተቀመጠው ወግ አጥባቂ ናቸው። ወግ አጥባቂ ማለት የራሳቸው ስርዓት አላቸው። እግዚአብሔር ኦሪትን እናምናለን ይላሉ። ከኦሪት ሕግ ላይ የራሳቸውን ሀሳብ የሚጨምሩ የራሳቸውን አስታከው ኦሪቱን አስታከው የራሳቸውን ሕግ አስቀምጠው በራሳቸው ሕግ ሰውን የሚያንገላቱ የሚያሰቃዩ ናቸው። ወተጋቡ ሀቤሁ ጸሐፍት ወፈሪሳውያን ይላል። ጸሐፍት የነሱ ጸሐፊዎች ዘጋቢዎች ናቸው። ይህን ክፉውንም ቃለ ጉባኤያጅ እንደማለት ነው። ይሄ ዝም ብሎ እኩይ ጸሐፊዎች ለክፋት እጃቸው የሚፋጸን ማለት ነው። ብራቸው ለክፋት እንቅልፍ የሌለው ሰዎች ናቸው። ወፅዎሙ እነይ ሁለቱም መጡና ኢየሩሳሌም የመጡት ከኢየሩሳሌም ነው። የእነሱ ኢየሩሳሌም ነው። መደብራቸው፣ አካባቢያቸው፣ ምኩራባቸው የሚበዛው እዚያ ነው። ወሬወሙ ላአርዳይሁም እንዘይበሉ እክለ ዘእንበላይ ተሐጸቡ እደው ይሆሙ እጃቸው ሳይታጠቡ ሐዋርያስ ሲበሉ አዩ። እስመ ፈሪያው ሳውያን እሰ ወኩሎም አይሁድ ለመበወቁ ታጸቡ እደው ይሆሙ ሳይታጠቡ አይበሉም ፈሪሳውያንም አይሁድም እይበሉ እክለም እስመ ያቅቡ ስርዓቶሙ ለረበናት። ረበናት የተባሉ የነሱ መምህራን በደንብ ታጥባችሁ ብሉ ይላሉ። መታጠብ ቢባል ዝም ብሎ መታጠብ አይደለም። መታጠብ ጥሩ ነው። መታጠቡ አይደለም ኃጢአቱ። ሲታጠቡ የእጃቸውን ቆሻሻ ለማጽዳት ብቻ አይደለም። እጃቸው ደም እስከሚያለ ድረስ ይታጠባሉ። እሱ ብቻ አይደለም። ከወግ አጥባቂነታቸው ብዛት የተነሳ በቤታቸው ያለ ማንኛውም ገበያ የተገዛ ዕቃ ሳይታጠብ ደጋግሞ ደጋግሞ ሳይታጠብ ወደ ቤት ገብቶ ለስራ አይውልም። አልጋም ቢገዙ አልጋውም ደጋግሞ ታጥቦ ቁሳቁስ ወደ ቤት የሚገባ እያንዳንዱ ነገር፣ ጽዋም ቢሆን ምንም ቢሆን ያን ሁሉ ታጥቦ ታጥቦ ታጥቦ፣ ሳይታጠብ የሚገባ አንዳች ነገር የለም፣ ወደ ቤታቸው ከእንትናቸው ብዛት የተነሳ ከወግ አጥባቂነታቸው ብዛት የተነሳ ለእመ እያጥመቅሙ በማይ ወቫይደኒ ብዙኃ ህርመተ ዘታቀቡ ወያጠምቁ ወጽዋተኒ ወቁሳቁሳተኒ እነዚህን ጽዋ ቁሳቁሳት ማለትም በቤት ውስጥ ያሉ ወፅህርታት ጋኖችንም እንስራዎችንም ማዲጋዎችንም ዋራታት አልጋውንም ወይ ቤልጸሐፍቶ ፈሪሳው ጋር ለምን እያውሩ አርዳይ ከበከመስራ ሰሩ ረበናት ወዘን በላይ ታጸው ደው ይሆሙ ይበድሉ እክለ ለምንድን ነው ይህ ሁሉ እኛ ታጥበን ነው የምናደርገው። ለዚህ ማስተማሪዎቻችን ረበናት አባቶቻችን መምራን ናቸው። እነሱ ያስተማሩንን ነገር ለምንድን ነው የማይጠብቁት? ያንተ ተማሪዎች የረበናትን ሕግ የማይጠብቁ ለምንድን ነው ሳይታጠብ እህል የሚበሉ? ብለው ሐዋርያትን ለክርስቶስ መክሰሳቸው ነው። ወአውሥአ ኢየሱስ ወይቤሎሙ ኦ መደልዋን ሠናየ ተነበየ ኢሳይያስ ላዕሌክሙ በከመ ጽሑፍ እናንተ ግብዞች በእናንተ ላይ ኢሳይያስ መልካም ተናገረ። ዝንቱ ህዝብ ይላል የኢሳይያስን ሀሳብ ነው። ዝንቱ ህዝብ በከናፈሪ ሆሙ ያፈቅሩኒ እነኝህ ህዝቦች በከንፈራቸው ይወዱኛል። ወበልቦም ውሰን እዋይር ህቁምኔ በልባቸው ግን ከኔ በጣም ረጅም ርቀት ርቀዋል። ወከንቱ ያመልኩኒ በከንቱም ያመልኩኛል። ወይም የህሩ ስራታተ ተዛዛተሰብ የሰውን ስርዓትና ወግ አጥባቂነት ያስተምራሉ ይማራሉ፣ ያውቃሉ፣ ያሳውቃሉ ወይ ሀድጉ ትእዛዝ እግዚአብሔር የእግዚአብሔርን ትእዛዝ ግን ትተውታል። ወይ አቅቡ ትእዛዛተ ጓለመያው ጥምቀታተ ቁሳቁሳት ይህን የእንጨቱን፣ የድንጋዩን፣ የቁሳቁሳቱን ጽህርታት የጋኖችን፣ የጽዋዎችን ጎባይ ደኒ ብዙ ዘ ይመስሎ ለዝምቱ ይገብሩ ሌላውንም እንጨት ድንጋውን ያጥባሉ። እነ የሰውን ስርዓት እየጠበቁ ዚር ህግ ያፈረሱ ኢሳያስ ስለነሱ የተናገረው እነ ግብዞች ስለነሱ መልካም ተናገረ ወይ ቤልዎም ርቱዕ እኑ ትተሉ ትእዛዝ እግዚአብሔር። በእውነት እግዚአብሔርን ህግ ትከተላላችሁ? ከመትቀው ትእዛዝ እርስክሙ። ወይስ የራሳችሁን ህግ ነው እንጂ ምትጠብቁት። ወሙሴ ቤለክሙ አክብር አባከ ወመከ። ሙሴ አባትናትን አክብሯል። ወዛይ ሰመቃላ ቃል ለአቡ ወእሙ ሞተ ላይ ሞተ ለይሙት እነሆ እናት አባቱን ቃል ያልተቀበለ እርሱ ይሞት ብሎ አስቀድሞ ስለ እናንተ ተናግረዋል። እናንተ እስከ መቼው ድረስ የእግዚአብሔርን ትእዛዝ ትታችሁ የሰውን ህግና ስራ ስትጠብቁ ትኖራላችሁ ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እነዚህን ሰዎች በሰፊው መገሰጡና ማስተማሩን በዝርዝር ይነግረናል ማለት ነው። ከዚያ ቀጥሎ የመጨረሻው የሚሆነው በእንተ ብእሲት ሲሮኒፊ ቂሳዊት ወምዝ ሰማት ብእሲት በእንቲያሁን እንተጋኒን እኩይ አሃዛ ይቺ ሴት ጋኔን ያደረባት ሴት ነበረችና እርሷም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚያ መምጣቱን መስማቷን ወባቲ ወለታ ቧ ተወሰገድ ሎቱ ታሕተ እገሪሁ ልጇ ታማባት ነበርና መታግር ስር ወድቃ ሰገደችለት። አረማዊት እሷም አረማዊት ናት። ይእቲ ብእሲት ወሰአለቶ ያው ጋኔንን ሞለታ ከልጇ ጋር እንዳወጣላት ጌታችን መድኃኒታችን የሱስ ክርስቶስን መለመኗ ጌታችን መድኃኒታችን ኢየሱስ ክርስቶስም የእሷን ልመናና እምነትን አይቶ ልጇን ይቅር እንዲያለላትና እንዲያዳንላት ነው። ከዚያ ቀጥሉ ያለውም እንደዚሁ አምፁ ሀቢሁ አፉ መናገር የማይችል ሰው ማንጣታቸውንና ይቅር በለው ብለው እነሱ መለመናቸው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም ኢፍታህ ብሎ እንደተናገረ ይፈታ ይከፈት ማለት ነው፣ ትርጉሙም ያ መናገር የማይችለው አፉ ተከፍቶ መናገሩን። አጠቃላይ በዚህም ምዕራፍ ላይ የምንመለከተው የተለያየ ችግር ያለባቸውን ሰዎች ድውያን መፈወሱን፣ ለችግራቸው መፍትሄ መስጠቱን፣ ህሙማንን የታሰሩትን ሁሉ ከስራታቸው መፍታቱን፣ በአንፃሩም እንደገና ሰው ለሰው ህግ በመጽሐፍ ቅዱስ አስታኩ የግል ህግን እየሰሩ በህዝብ ላይ ሸክም ማብዛት እንደማይጠበቅና ትክክለኛውን የወንጌል አላማ፣ ወንጌል የተሰራለትን አላማና ህግ ጠብቆ ህግ እግዚአብሔርና ህግ እግዚአብሔርን ብቻውን ለይቶ ማስተማር ህይወት የሆኑን ዚ ቃል ማስተማር እንጂ ከዚህ ጋር የሰዎችን ህግ አያይዞ የግልን ዓላማና ሐሳብ ከቅዱስ ወንጌል ጋር ማራመድ እንደማይቻል አስፈላጊውን ነገር ለፈሪሳውያን መልስ ሰጥቶ ያስተማረበትና ያሳፈረበት የገሰጸበት የወንጌል ክፍል ነው ማለት ነው። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን።